ይህ ቪዲዮ እንግዲህ እንደምታዩት አብርሽ ሩታ ድንገት ደርሳብን ነው። እስኪ እንከታተለው እስከ መጨረሻው ምን አይነት ድራማ ላይ እንዳሉ እንግዲህ፣ ድራማው ይቀጥላል ማለት ነው። አንዴ የተፋታን አንዴ ተጋባ ሲሉ የውሳም የእርግዝና ሰዓቷን አንጨርስ፣ አሁን ደግሞ እዚ ስታሻሽ እሷ በድንገት መታ ነው። እንየው፣ ተከታተሉ። መኪና ቁም ያለው ይህን አይሁን ቃል ውስጥ ነበር የመጣት ቀርቡኛ

አቤል ልሞት ላይ ምትሰሩ መሰለኝ። ልጁ አንተ ዛሬ ነው እንደዚህ ገና አሁን ያየው፣ በቀስ ትላንትና በጣም ጨንቆኝ ነበር። ትላንትም እዚህ ነበር። አይ ትላንትና እና አቤል ደወለልኝና አሞታል ምግብም አልበላም ብሎኝ፣ ምን ይመስል እንደነበረ ባጃ በምናምን ነው ትንሽ መለስ ያለው አይደል፣ እና ያቃጥል ነበር አይ ለምሳሳ አካቢ እንደምጣውት ደስ ይላል። አብርሽን ከካቢ ላይ ነው ብሎ እኮ ማለት ነው። የምር አላመመኝም ነበር። ራሳቸው ነገሩን አግኝነው ማታ፣ በዛ ላይ ኤፍሬም ራሱ መጣ እዚህ እሱመጡ ምናምን ምናምን ሰውነቱ ግለቱ ማለት አጠገብ ኖማል ስትቀመጥ ምናምን እንትን ይል ነበር። እሸት ይጠብስ ነበር። እሸት ይጠብስ ነበረ። እሱ እየከፈለ ነው። እሱ ስለደበረው እናንተ አልደበራችሁ። ማለት ውዝዋዜ ጭፈራ ሳይሆን ውዝዋዜ። አንዳንድ ሰው የሆነ ፋሽን ያለ ኤክስፕሬሽን ሲጨፍር እንትን ይላል ታ ሙድ እስኪሆን እራሷ ብትጨፍር ይሻላል። ግን በዚህ አጋጣሚ በእውነት ቴክ ማለት እንደዚህ ሪላክስ እንዲያደርግ ካለበት ነገር እንዲወጣ እያደረግሽ እላለሁ። ነገር በጣም ማለት እና እናመሰግናለን። ከዚህም በኋላ ደግሞ የተሻለ ነገር እንደምታዳጊ ተስፋ እናደርጋለን። ምንም አላደረኩም። አሁን ሪፈራ እና ምግብ መስራት ሁለታ ነው ወይም ደግሞ አይ ከነ ቢን ይልቅ ምናልባት ጓደኞቹ ቢኖሩ ራሱ አንዳንዴ ሴት ሄ ደግሞ ስትኖር አሪፍ ይሆናል፣ አይደል ቤቱን ድምቀት የምትሰጠው ሴት ልኝች። ስለዚህ ከዛ ከዛ የተነሳ እንግዲህ ድምቀቱን በቡና እያፈላው ላሳየዋት እያጫጫስ እንዲማብላይም በቃ ቡናው ራሱ ምንትን አንድ ሲኒ ብቻ ነው የሚወጣልኝ።

ደስ ብሎኛል። ብቻ ሞርገን ደስታቸው ብሎ እንዲሆን አብረን ወተን ትንሽ አየር ተቀብለ ዘና ብላ። ምን ነገ በእኔ ወጪ ምሳ ይሻላል። ነገ ዛሬ ቢቀርብኝ ደስ ይለኛል። ስለሚያውቅ ነው። ሲጀምር የእምቢ ሰው ስለሆነ ማ እንትን ሚለው አክቲቭ ነው። እምቢ ማለት አይደል?

ያሉ ስለችው ዕቃዎች ምናምን አሉና እሱንም መሰለኝ። ችግር የለውም ተዋት። ኖርማል ነው። ምን እንደምፈልግ እንኳን ቢያንስ ብታይቃብሽ ነበር እ ነገር አይኖርም፣ ምን ምንም ግን አብሽ ነገር ቢኖር ይሄ ጠበቃ ሊነግር የሚፈልገውን ነገር ምናልባት ሄ ካገሽን አገሽን ሄደ እንድታወራው ችላ እንዳትል፣ ምናልባት አለፈ ነገር አልፏል ምናምን እያልክ ልትል ሄደ ብታወራውና ያለውን ነገር መረዳት ብትችል በጣም ነው ደስ የሚለኝ በበኩል ማለት ነው። ምክንያቱም ማምን አይምሮ ያ ነገር የሆነ የሚሆነ በጣም ትልቅ ነገር ጉዳይ ትልቅ ነገር የሚነግርህ አይነት ስሜት እየተሰማኝ ነው ያለው እና ብታውቀው በጣም ደስ ነው የሚለኝ። እኔም በጣም ደስ ይለኛል። አሁን ይሄን አልጫን ብዬ እንጂ ቢያወራውና ከሱ ብዙ ነገሮች ቢሰማ በጣም ደስ ይለኛል። አብርሽ እኔ አሁን ምን የሚፈጠራ ምንም አይፈጠርም። እሱ ሌላ ጉዳይ ነው። ነገር ግን አንድ የሆነ ነገር ብትረዳና ቢያንስ ለሚፈጠረው ነገር ሙሉ ነገር እንድታቅ በቃ ከሱ መስማት ያለብህ ነገር በሰማ፣ በጣም ደስ ይለኛል። ለእያንዳንዱ ነገር መሄድ ከደበረ ቢያንስ እኔ ወይ ይዛ ነው እንምጣ። አንተ መሄድ ካስጠላህ፣ እዛ ወይ ሰው ሌላ ማግኘት ማትፈልግ ከሆነ እኛ ነው መናገር የሚፈልገው። ምንም ነገር አልናገርም ያለው ነገር ይንገረህና፣ በቃ አንተ የምትረዳው ነገር ተረዳ፣ በፈለግከው መንገድ ማለት ነው።

ቻው ብላለች እንዴ ዛሬ እንደምትሄድ ነግራለች ፋሚሊ ጋር? ምን ዛሬ ምንም የምታውቀው ነገር የለም? ወደ ፋሚሊ ጋር ነው ጋር ምን ዛሬ ምን እንደዚህ

በቃ ቻል አደረግ። ማውራት ያለብን ማለት ያለብህ ነገር ማድረግ ትችላለህ እንጂ በዚህ ልክ ሁሌ አንተ የሆነ ነገር ባየ ቁጥር እያለቀስክ ትችላለህ። ምን ወጣ አሁን? ምን ተፈጠረ? በቃ ማለት ነው እኮ ይሄ ነው። ምን አደረገች? ለምን አል እንዲነሳባ አልፈልግም አንተን እያሳመመ ያለው ምንም ነገር አይደለም። ይሄ የሆነ ህመም መጨናነቅና ስትረስ ደግሞ እስከ መግደል የሚያደርስ በሽታ ነው። ቀለላ ቀለል አድርገን እናየዋለን እንጂ በጣም መጥፎ በሽታ ነው። ያከሳል። ምን ተረጋጋ። ሁሉ ነገር የሆነ እስካሁን ብዙ ነገር አይደለ። በቃ ቻለው ነው በቃ ራስን መጉዳት ተገቢ አይደለም። ነገሮች የሚረብሻው እንደምን ተፈጠረ? ምንም እኮ አልሆነችም። በቃ

ጨለማ ወረሰው ቤቴን።